የኢትዮጵያ አየር መንገድ በህንድ አምስተኛ መዳረሻውን የሃይድራባድ በረራ አስጀምሯል። በማስጀመሪያ መርሃ ግብሩ ላይ ንግግር ያደረጉት የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው አየር መንገዱ በዛሬው ዕለት ያስጀመረው የሃይድራባድ ቀጥታ በረራ የሁለቱን ሀገራት ትስስር የሚያሳድግ መሆኑን ገልጸዋል። I am confident that this flight will boost ይህ በረራ የሁለቱን ወዳጅ ሀገራት የሁለትዮሽና ዲፕሎማሲያዊ ግንኙነት እንደሚያሳድግ ሙሉ እምነት አለኝ። በተጨማሪም ለሁለቱም ሀገራት ከሚኖረው ማህበራዊና ኢኮኖሚያዊ ጠቀሜታ ባሻገር ሌሎች በርካታ ፋይዳዎችን ያስገኛል። አየር መንገዳችን ይህን መልካም እድል በመጠቀም ለደንበኞቹ የሚሰጣቸውን ዓለም አቀፍ ደረጃቸውን የጠበቁ አገልግሎቶች ያስቀጥላል። በመጨረሻም ለሁለቱም ሀገራት መንግስታት፣ ለአቪየሽን ባለሥልጣናትና ለዚህ ለአዲስ የበረራ መዳረሻ አገልግሎት እውን መሆን ለሰሩ አካላት በሙሉ ምስጋናዬን አቀርባለሁ። በዚሁ አጋጣሚ የደንበኞቻችንን ፍላጎት ለማሟላት አገልግሎቶቻችንን እያሳደገን የምንቀጥል መሆኑን ላረጋግጥላችሁ እወዳለሁ። በኢትዮጵያ የህንድ አምባሳደር ሽሪ አኒል ኩመር በበኩላቸው ሃይድራባድ ለህንድ ወሳኝ ከሚባሉ ከተሞች አንዷ በመሆኗ በረራው ለሀገራቱ ኢኮኖሚያዊ ተጠቃሚነት ወሳኝ ነው ብለዋል። የሃይድራባድ ከተማ በህንድ ውስጥ የተሻለ አይቲ መሠረተ ልማት ያላት ከተማ እንደመሆኗ ይህ አይነቱ ትስስር በኢትዮጵያና በህንድ መካከል ያለውን የእውቀት ሽግግር ያሳድጋል። ከቅርብ ጊዜ ወዲህ በተለይም ከኮቪድ-19 ወረርሽኝ በኋላ ከተማዋ ወደ የባዮሜዲካል ምህንድስና እንዲሁም የህክምና መሳሪያዎች ማምረቻ ማዕከልነት ተሸጋግራለች። ይህም በተጨማሪነት ሁለቱ አገራት ብሎም የአፍሪካ ሀገራት ትስስር ሊፈጥሩበት የሚችሉበት ዘርፍ ሆኗል። በዛሬው እለት የሚጀምረው በረራም ይህን ዘርፈ ብዙ ግንኙነት የሚያጠናክር ይሆናል። በርካታ አየር መንገዶችን እንደተጠቀመ ሰው የኢትዮጵያ አየር መንገድ በሚሰጣቸው አገልግሎቶች የተሻለ እንደሆነ መናገር እችላለሁ። ይህን ማረጋገጥም ችያለሁ። በርካታ ዜጎቻችን በአየር መንገዱ በጉዞ ላይ የሚቀርቡ ምግብና መጠጦችን እንዲሁም ያለውን የእንግዳ ተቀባይነት ስርዓት ሲያደንቁ ሰማለሁ። ስለዚህ በድጋሚ ምስጋና ማቅረብ እፈልጋለሁ። ይህንን አጠናክሮ ማስቀጠል ይገባል ያሉት አምባሳደሩ በረራው ሀይድራባድን ከኢትዮጵያ ጋር የሚያገናኝ ብቻ ሳይሆን ሌሎች ከተሞችንም በማስተሳሰር በትራንስፖርት ዘርፉ ትልቅ ድርሻ ይጫወታል ብለዋል። መረጃው የባልደረባችን መራኦል ከድር ነው።